ሁለት ተኩል ላይ ሁላችንም ሁሉም በእያለበት ርብርብ አድርገን የታሰበውን ነገር እንዲሳካ ሁላችንም የበኩላችንን እናድርግ ነው። ኢንሻላህ እንጠብቃችኋለን። ኡስታዝ አቡበከር አሕመድና ኡስታዝ በድሩ ሑሴን ትላንትና በድንገት ወደ አኽራ ስለተሻገረው ሙሐመድ ሰዒድ የተናገሩትን ጽሑፍ ላንበበላችሁ። ለብዙዎች አስተማሪ ስለሚሆን በደንብ ሼር አርጉት። ኡስታዝ አቡበከር አሕመድ በፌስቡክ ገጹ ላይ እንደዚህ ብሎ ጽፏል። ሙነሺር ሙሐመድ ሰዒድ ከልጅነት ኮትክተን ካሳደግናቸው ብቻ ሳይሆን ትልቅ ተስፋ ከጣልንባቸው ወጣት የደሴ ፍሬዎች መሃል አንዱ ነበር። በዛሬው ዕለትም ለጉዳይ ፈልጎኝ ቀጠሮ ይዘን ነበር። ድንገት ወደ አኺራ መሄዱን ስሰማ እጅግ በጣም ነው የደነገጥኩት። ሞት ማለት አጀል ማለት ይኸውም አይደል እኔና እሱ ከያዝነው ቀጠሮ የአጀል ቀጠሮ ቀደምና ወንድማችን ልጃችን ወደማይቀረው ዓለም ተሻገረ። ኡስታዝ በድሮ ሁሴን ደግሞ በአባድር መስጅድ የወንድማችን መሐመድ ሰዒድ ሽኝት ላይ ይህንን ተናግሮ ነበር። ወንድማችን አብዱራሂም አህመድ እንዲህ ብሎ ጽፏል። 8 ሽብር ነው ዑምራ ማድረግ እፈልጋለሁ ከረመዳን በፊት ነው ይህንን የተናገረው፣ ወንድማችን ሙሐመድ ሰዒድ አላህ ይዘንለትና። ወንድማችን ሙሐመድ ሰዒድ በዘንድሮው ረመዳን መጨረሻ ዑምራ መሄድን ከመጠን በላይ ፈለገ። ብዙ ወንድሞችንም ይህንኑ አማከረ። አረባከ አንተ ኮ አቅም የለህም ዋጋውም ኮ ውድ ነው፣ አንተ ደግሞ አቅም የለህም አሉት። በፍጹም አለ ሙሐመድ። ከረመዳን በኋላ በትሄድ ይሻለሃል ብለው ሊያግባቡት ሞከሩ። አይሆንም የረመዳን የመጨረሻዎቹን ቀናት ዑምራ ነኝ አለ ፈርጠም ብሎ። ምንድን ነው የመጨረሻ አደረግከው እኮ ብለው ሲቀልዱበት ያው በሉት ብሎ መለሰላቸው። ቪዛ ፍለጋ ወጣ ወረደ። አልሐምዱሊላህ፣ የአላህ ፍቃድ ሆኖ ህልሙ ተሳካ። ሰዎች ገንዘብ ስላላቸው ብቻ ሳይሆን ሲጠሩ ብቻ ወደሚሄዱበት የአላህ ስብሐነሁ ወተዓላ ቤት ሄደ። የሚወዳቸውን የረሱል ሰለላሁ ዓለይሂ ወሰለም ሀገርን ረገጠ።

እኛ እንደ ወንድም ኃላፊነት አለብን። ልጆቹን እንደ አባት መንከባከብ አለብን። ምናልባት ያው ልጅ ያላችሁ ሰዎች ታውቁታላችሁ፣ ስሜቱ በጣም ከባድ ነው። ጥሎብን የሄደው ኃላፊነት ሸክሙ በጣም ቀላል አይደለም፣ እጅግ በጣም ከባድ ነው። ሁላችሁም እንድትረባረቡ ሁላችሁም የእሱንም ሩህ እንድታስደስቱ አላህ ጋርም ትልቅ ምንዳ እንድታገኙ የቲም ልጆቹን አብረን ሆነን በጋራ እናሳድግ። አላማችን እንደምናሳካ ተስፋለን ኢንሻአላህ። እንደተባለው ሁለት ተኩል ላይ ሁላችሁም እንዳትቀሩ ኢንሻአላህ። በአብድራሂም እና በነጃ ሚዲያ ላይ ገቢ ማሰባሰብ ይደረጋል። እንዲሁም በእኔ የቲክቶክ አካውንት እንገባለን ኢንሻአላህ። አደራችሁን፣ አደራችሁን፣ አደራችሁ። ይህ ወንድማችን በህይወት እያለ እንዲህ ሲል በነሽዳው መልእክትን አስተላልፎልን ነበር። ሑሪምና ሩዕየተሁ ፊዱንያ ፈላሁ ላ ንሐረም ፊልጀና አላህ የውዱን ነቢያችንን ፊት በዱንያ ልናየው ከልክሉናል ኢንሻአላህ በጀነት አይከለከለንም ሲል አስተላልፎልን ነበር። ይህ የተከበረው ወንድማችን ወደ አኼራ ተሻግሯል። ታዲያ አላህ እኛንም እሱንም በጀነት አልፊርደውስ ከውዱ ነቢ ስላ ሰለም ጋር ሰብስቦን የሚያምረውን ፊታቸውን ከሚያዩት ባሮቹ አላህ አድርገን። አላህ ይዘንለት ቀብሩንም ብርሃን ያርግለት።